የፓናል ውይይት መድረኩ ዓላማ የስራ እድልን በመፍጠር ህገወጥ ፍልሰትን ለመቀነስ በውጭ ሀገራት የሚኖሩ ኢትዮጵያውያን ላይ የሚደርሰውን ኢሰባዊ ጫናዎችን ለመቀነስና በሀገር ውስጥ መስራት እንዲችሉ ምቹ ሁኔታዎችን ለመፍጠር ኢትዮጵያውያን በሚኖሩበት ሀገር ደንብ መሰረት መብታቸው ተጠብቆ እንዲኖሩ ግንዛቤ ለመፍጠር በቅንጅት መስራት አስፈላጊ በመሆኑ የተዘጋጀ መድረክ ነው ሲሉ በዋቸሞ ዩኒቨርሲቲ አካዳሚክ ምርምርና ቴክኖሎጂ ሽግግር ማህበረሰብ አቀፍ አገልግሎት ምክትል ፕሬዝዳንት ዶክተር ሳራ ሽኩሪ ተናግረዋል። እንግዲህ ለዚህ ፓናል ውይይት መነሻ የሆነን በባለፈው ዓመት ማለትም በ2016 የዩኒቨርስቲው የበላይ አመራሮችና ሌሎች የሚመለከታቸው አካላት እስከ ደቡብ አፍሪካ በመሄድ በተለያዩ ከተሞች የሚኖሩ ኢትዮጵያውያንን አወያይተው ነበረ። በዚህም ብዙ ኢሰብአዊ ጫናዎች እንደሚደርሱባቸው፣ በነፃነት መንቀሳቀስ እንደማይችሉ እናም ደግሞ ምቹ ሁኔታ ቢፈጠር ሀገር ውስጥ ኢንቨስት ማድረግ እንደሚፈልጉ ገልጸው ነበረ። በተጨማሪም ደግሞ በዚህ ዓመት በማዕከላዊ ኢትዮጵያ ክልል ላይ እኛ ኒድ አሰስመንት ሰርተን ነበረ። በህገወጥ ስደት ዙሪያ እንደ ዩኒቨርሲቲ ብዙ መስራት እንዳለብን ተገንዝበናል። ስለዚህ ማኔጅመንቱ ይህንን ስላመነበት የተለያዩ ስልጠናዎችን መስጠት፣ ፓናል ውይይቶችን ማድረግና ሙያዊ ምክሮችን ማቅረብ እንዳለብን ስለተረዳን ይህንን ፓናል ውይይት አዘጋጅተናል። የዋቸሞ ዩኒቨርሲቲ ፕሬዝዳንት ዶክተር ዳዊት ሃዬሶ በመክፈቻ ንግግራቸው እንደገለጹት ህገወጥ ፍልሰትን በመቀነስ በዜጎች ላይ የሚደርሰውን ጫና ለማስቀረት ሰፊ ስራዎች እየተሰሩ ነው። ህገወጥ ስደቶቹ ዌልካሚንግ ስፕሪት እየቀነሰ በመምጣቱ ህጋዊ መንገዶች እየተበረታታ የመጣበትና አገራችን ኢትዮጵያም ማንኛውም ከስራና ከኢኮኖሚ ስደት ጋር የተያያዙ ጉዳዮችን በሰላማዊና ህጋዊ መንገድ ተጠብቆ የሚሄዱበትና አሰራር የሚከተሉበትን ሰፊ ስራና ዲፕሎማሲ ስራዎች እየተሰሩ እንደሆነ ማወቅ ይቻላል። የተለወጠ አእምሮ ሀገርንና ዓለምን መለወጥ የሚችል በመሆኑ የአስተሳሰብና የአመለካከት ለውጥ ለማምጣት ዩኒቨርሲቲው የተለያዩ የግንዛቤ ስልጠናዎችን እየሰጠ መሆኑንም ጠቁመዋል። በመድረኩ የተገኙት በአዲስ አበባ ዩኒቨርሲቲ መምህርና በፍልሰት ዙሪያ ተመራማሪ ዶክተር ደረጀ ፈይሳ በበኩላቸው ይህ መደበኛ የሆነ ፍልሰት በተለያየ መንገድ በሀገርና በዜጎች ላይ የሚያስከትለው ጫና እንዳለ ሁሉ በማህበራዊና ኢኮኖሚያዊ ዘርፍ መልካም እድሎችን ይዞ ስለመምጣቱ ገልጸዋል። በተለይ እንደ ሀዲያ ዞን ሲታይ ካለው የመሬት እጥረትና ጥበት እንዲሁም የስራ እድሎች በብዛት ካለመኖራቸው ጋር ተያይዞ ወደ ደቡብ አፍሪካ በሚደረገው ፍልሰት የሚፈጠረው የስራ እድል በቤተሰብ ኢኮኖሚያዊና ማህበራዊ ጉዳዮች ላይ አስተዋጽኦ እያበረከተ እንደሚገኝም ተመራማሪው አብራርተዋል። መልኩ ወደኛ ኮሪደር ስመጣ የኢትዮጵያ ሳውዝ አፍሪካ ማይግሬሽን ኮሪዶር በአንጻራዊነት የቅርብ አጭር ጊዜ እድሜ ነው ያለው ግን ካለው ከዳይናሚዝሙ አኳያ በጣም በብዛት ኢትዮጵያኖች የሚሄዱበት መዳረሻ የሆነ ነው። በተለይ ከማዕከላዊ ኢትዮጵያ እንደ ሀዲያ ዞን ካለ በብዛት ወጣቶች ወደ ደቡብ አፍሪካ ካለው ኦፖርቹኒቲ አኳያ የሄዱ ነው። የዚህ የፖስት አፓርታይት ሳውዝ አፍሪካ አዳዲስ ኦፖርቹኒቲ ስለነበራቸው ያንን በተመለከተ ወደዛ በብዛት ሰው ይሄዳል። የዚህ ማይግሬሽን መከፈት ብዙ እድሎችንም ይዞ መጥቷል። እንዳልኳችሁ ተግዳሮቶች እንዳሉት ሁሉ ይሄም ኮሪደር የራሱ ኦፖርቹኒቲስ አሉት። አንደኛው ኢኮኖሚክ ኦፖርቹኒቲስ ካልን በተለይ እንደ ሀዲያ ዞን ከመሬት ጥበትና እጥረት አኳያ እና የስራ እድል እጅግም በብዛት ካለመኖሩ ጋር ተያይዞ የዚህ ኮሪደር መከፈት እንደ ሴፍቲ ቫልቭ ሆኖ አገልግሏል። አዳዲስ የስራ እድሎችንም ከፍቷል። በውይይት መድረኩም ህገ ወጥ ፍልሰት በዓለም አቀፍ ደረጃ እያስከተለ ያለውን ጫና በተመለከተ የተዘጋጀ ሰነድ ቀርቦ ምክክር ተደርጎበታል። በውይይት መድረኩም በህዝብ ተወካዮች ምክር ቤት የፕላን የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አብርሃም አለማየሁ የማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዝዳንት ኤርሲኖ አቡሬን ጨምሮ የፌዴራል የማዕከላዊ ኢትዮጵያ ክልልና የሀዲያ ዞን ከፍተኛ አመራሮች የሀገር ሽማግሌዎችና የሃይማኖት አባቶች ተሳትፈዋል።